ሰላም ጤና ይስጥልን ተመልካቾቻችን። ዛሬ የምንመለከተው እንግዲህ ጉግል አልተቻለም፣ ሰሞኑን አዳዲስ የአይ ሞዴሎችን እየለቀቀ ነው። ዛሬ ደግሞ እጅግ በጣም ፓወርፉል የሆነውን ናኖ ባናና ፕሮ ወይም ደግሞ ጀሚናይ ስሪ ፕሮ ኢሜጅ የሚባለውን ሞዴል ለቋል። እጅግ በጣም ፓወርፉል የሆነ የላቀ የምስል መፍጠሪያና ማስተካከያ ሞዴል ነው። ይህ ሞዴል ከቀድሞ ናኖ ባናና ጋር ሲነጻጸር እጅግ የጠለቀ የማሰብ ችሎታ ወይም ደግሞ ሪዝኒንግ፣ በገሃዶ ዓለም መረጃዎች ጋር የማገናኘት ችሎታ እንደዚሁም ደግሞ ከሙያ ስራዎች ጋር የሚመጣጠኑ ጥራት ያለውን ምስል የመፍጠር ብቃት አለው። ስለዚህ ይህንን ነው ዛሬ የለቀቀው ጉግል ማለት ነው። እጅግ በጣም እንደምትመለከቱት እዚህ ጋር ስክሪኑ ላይ እንግዲህ በጣም ፓወርፉል የሆነ ቱል ነው ማለት ነው። እንግዲህ ብዙ ነገሮችን ማከናወን የሚችል ቱል ነው። ከማንኛውም አይነት አሁን ላይ በማርኬት ውስጥ ካሉ ከማንኛውም አይነት የሞ ኤአይ ኢሜጅ መፍጠሪያ ወይም ኤዲት ማድረጊያ ቱሎች እጅግ በከፍተኛ ደረጃ የላቀ ሞዴል የለቀቁት ማለት ነው። ስለዚህ ይህንን ስንመለከት በተለያየ ቦታ ላይ መመልከት እንችላለን። ለምሳሌ ዚጋ ጉግል ኤአይ ስቱዲዮ ላይ ሄድና ዚጋ ስመለከት ከዚህ በኩል እንደምትመለከቱት አስፔክት ሬሽን ብንመለከት የተለያየ አስፔክት ሬሽዮ አለው ዚጋ እንደምትመለከቱት ማለት ነው። አንድ በአንድ ዘጠኝ በአስራ ስድስት አስራ ስድስት በዘጠኝ ሶስት በአራት በጣም ብዙ አይነት ነገሮች አሉት እዚጋ እንደምትመለከቱት ማለት ነው። እጅግ በጣም በብዙ አማራጭ ነው የቀረበው። ከዛ ውጭ ሪዞሉሽኑን ስንመለከት ከ ሺ እስከ አ ሺ ድረስ እዚጋ እንደምትመለከቱት ሪዞሉሽኖች አሉት ማለት ነው። ይህ ማለት ደግሞ እጅግ በጣም ብዙ አይነት ኦፕሽኖችን እጅግ በጣም ትልልቅ ጥራት ያላቸው በጣም ምርጥ የሆነ ሪዞሉሽን ያላቸው ምስሎችን በቀላሉ ክርኤት እንድና ጀነሬት እንድናደረግ ያደረገናል ማለት ነው። ይህ ሞዴል እንግዲህ ዛሬ ነው የተለቀቀው ብያችኋለው። ከፍተኛ ጥራት ያላቸው ምስሎች ወይም ደግሞ ሃይ ፊደሊቲ ቪዥዋልስ የሚባሉትም ማለት ነው እሱም ማድረግ ይችላል። ከዛ ውጭ ደግሞ ሌላኛው አስደናቂው ነገር ምንድነው? እሱ ጽሁፍን በምስል ላይ በትክክል መጻፍ ይችላል። ይሄ አድቫንስ ቴክስት ሬንደሪንግ የሚባለው ማለት ነው። ብዙ ኤአይ ሞዴሎች በተለይ ኢሜጅ ጀነሬት የሚያደርጉ ሞዴሎች ብዙ ጊዜ ችግራቸው ምን ነበረ? ቴክስት ላይ ነበረ። ይሄ ሞዴል ግን እጅግ በጣም ትልቅ ትልቅ መሻሻል በዚህ ጉዳይ ላይ እንዳሳየ እየተነገረ ነው ማለት ነው። ከዛ ውጭ ከጉግል ሰርች ጋር ራሱ ኮኔክትድ ነው ይህን የምንመለከተው ሞዴል ማለት ነው ጀሚናይ ስሪ ፕሮ ኢሜጅ ወይም ደግሞ ናኖ ባናና ፕሮ የሚባለው ማለት ነው። እጅግ በጣም ፓወርፉል የሆነ ቱል ነው። በጣም በጣም በጣም አስደናቂ የሆነ ነገር ነው። አብረን እንመለከታለን ማለት ነው የተለያዩ ፕሮምፕቶች ሰጥተን ነው እነኛም ፕሮምቶች እንግዲህ ምን ሊሰራለ እንደሚችል እናያለን። ከዛ ውጭ የማሰብ ወይም የማሰላሰል ሂደትን ይከተላል። እንግዲህ በጀሚናይ ስሪ ፓወር የሚደረግ እንደመሆኑ መጠን የቲንኪንግ ሞዴል በውስጡ አለ ማለት ነው። ስለዚህ ምስል ጠይቀ ነው ምስል ከመስጠቱ በፊት የማሰብ ወይም የማሰላሰል ሂደትን አልፎ ነው ምስል የሚሰጠን ማለት ነው። ከዛ ውጭ ደግሞ ምንድነው እሱ ይሄ ፕሮፌሽናል ክሪኤቲቭ ኮንትሮል አለው። ምንድነው እሱ ውስብስብ የአርቶ ቁጥጥር ማድረግ ይችላል። የካሜራ አንግል፣ የብርሃን አቀማመጥን ማስተካከል በምስሉ ውስጥ ያሉ የተወሰኑ ነገሮችን ብቻ ብቻ መርጦ ማስተካከልን ጭምር የተካነ ሞዴል ነው ማለት ነው። እጅግ በጣም ፓወርፉል የሆነ ሞዴል ነው ከዚያ አንፃር ማለት ነው። ከዛ ውጪ ሌላኛው ነገር ምንድነው እሱ የተለያዩ ምስሎችን ወይም ኢሜጆችን ማዋሃድ የሚያስችል አቅም አለው። ይሄ ምን ማለት ነው መልታዊ ኢሜጅ ፊውዥን የሚባለው ማለት ነው። በጣም የተለያዩ ኢሜጆችን ብንሰጠው ለምሳሌ እዚህ ጋር ምስሉ ላይ እንደምትመለከቱት እነኝን ምስሎች አንድ ላይ አዋህዶ ሌላ ወጥ የሆነ ምስል ሊሰጠን ይችላል ማለት ነው። እንግዲህ እነዚህ ነገሮች በጣም በጣም እጅግ በጣም ብዙ ሰው የሚፈልጋቸው ነገሮች ናቸው። ከዛ ውጭ እንግዲህ ናኖ ባናና ከሌሎች ሞዴሎች ጋር ሲነጻጸር እጅግ በጣም ፓወርፉል የሆነ የምስል ኤዲት ማድረጊያና ምስል መፍጠሪያ ቱል ነው ብለናል፣ ሞዴል ነው ብለናል። እዚህ ጋር ለምሳሌ ቤንች ማርኮችን ብንመለከት መጀመሪያ ላይ እዚጋ እንደምትመለከቱት ቴክስት ቱ ኢሜጅ ቤንች ማርኮችን ስንመለከት ጀሚናይ ስሪ ፕሮ ኢሜጅ ኳሊቲው ከየትኞቹ በላይ ነው። እጅግ በጣም በከፍተኛ ደረጃ ቶፕ ሆኖ ነው እዚ ጋር የምናገኘው ማለት ነው። ከፍተኛ የሆነ ኳሊቲ ያለው ከዛ ውጭ ደግሞ ስንመለከት ስፒድን በተመለከተ ደግሞ ስንመለከት ስፒድ ስቲል ኢዝ ኖ ቤስት ነገር ግን ስቲል ላይክ አራውንድ ላይክ ሰርድ ቤስት አካባቢ ከዘ ፎርዝ ቤስት አካባቢ ነው ምንም አይልም፣ ስፒዱ ነገር ግን ኳሊቲ በተመለከተ ግን የትኛውን ሞዴል አይደርስበትም ማለት ነው። ከዛ ውጪ ሌሎች ነገሮች ላይ ስንመጣ ለምሳሌ እዚጋ ኢሜጅ ኤዲቲንግ ቤንችማርክን ማርክን በተመለከተ ደግሞ አሁንም ስንመጣ ጀሚናይ ስሪ እዚጋ እንደምትመለከቱ ጀሚናይ ስሪ ፕሮ ኢሜጅ ወይም ናኖ ባናና ፕሮ የሚባለው ማለት ነው። ኳሊቲውን ስንመለከት አሁንም በጣም ሃየስት ኳሊቲ ኢሜጅ የሚሰጠን እሱ ነው ማለት ነው። ከሱ ቀጥሎ ያለው ኤዲት በማድረግ ደረጃ ማለት ነው። ከሱ ቀጥሎ ጂፒቲ ኢሜጅ ዋን ነው። ከዛ በመቀጠል ጀሚናይ 2.5 ፍላሽ ኢሜጅ ወይም ደግሞ ናኖ ባናና ነው ማለት ነው። ፕሮ ሳይሆን ከፕሮ በፊት የነበረው ማለት ነው። ስለዚህ ስፒዱን ስንመለከት እዚህ ጋር ደህና ነው ምንም አይልም። ነገር ግን ፐርፎርማንሱ ስንመለከት ቶፕ ፐርፎርመር ነው ማለት ነው፣ እንደ አጠቃላይ። ስለዚህ ቴክስቱ ኢሜጅ ላይ እጅግ በጣም ፓወርፉል ነው አንደኛ ደረጃ ላይ ነው ያለው ኢንተርምስ ኦፍ ኳሊቲ ማለት ነው። እንደዚሁም ደግሞ ከኢሜጅ ኤዲቲንግ ቤንችማርኮችን ደግሞ ስንመለከት አንደኛ ደረጃ ላይ ነው ያለው በኳሊቲ ደረጃ ማለት ነው። ስፒድ ላይ ግን መስራት ይጠበቅባቸዋል ማለት ነው። እንግዲህ አዲስ ሞዴል እንደመሆኑ መጠንና ገና ዛሬ መለቀቁ እንደመሆኑ መጠን ይህ ሞዴል እጅግ በጣም ፓወርፉል የሆነ ሞዴል ነው ብለን ልንወስድ እንችላለን። በአክቹዋሊ ነውም እጅግ በጣም ትልቅ የሆነ ሞዴል ነው ማለት ነው፣ ከቤንች ማርኪንጎቹ አንጻር ማለት ነው። እንግዲህ ቤንች ማርኪንጎችን ወይም ደግሞ ከሌሎች ሞዴሎች ጋር ያነጻጸንበትን ካየን በኋላ እስኪ አሁን ደግሞ ፕሮምት እየሰጠን ምን አይነት ስራዎች ሊሰራ እንደሚችል አብረን እንመለከታለን ማለት ነው። ስለዚህ ዛሬ ላይ እንግዲህ ናኖ ባናና ፕሮን የምጠቀመው ጀሚናይ አፕ ላይ መጥቼ ነው። ጀሚና ላይ ነው የምጠቀመው ማለት ነው። ምክንያቱም ያኛው ላይ ወይም ጉግል ኤአይ ስቱዲዮ ላይ በክፍያ ነው። በጣም ፕሮ ሌቭል ዩዘርስ ናቸው ዛሬ መጠቀም የሚችሉት። እዚጋ እንደምትመለከቱት ፔድ የሆነ ኤፒአይ ኪ ያስፈልገናል ማለት ነው። ነገር ግን እዚህ ጋር አልጠቀምም እኔ ጀሚናይ ላይ መጠቀም እችላለሁ ማለት ነው። እዚጋ እንደምንመለከተው እንግዲህ ልዩነቱ ምንድን ነው? እሱ ኤአይ ስቱዲዮ ላይ ስንመጣ አስፔክት ሬሾ መምረጥ እንችላለን፣ ቅድም እንዳሳየኋችሁ ማለት ነው። ከዛ ውጭ ደግሞ ሪዞ ሪዞሉሽኑም እንደዚሁ መቀየር እንችላለን ማለት ነው። ከአንድ ሺ እስከ አራት ሺህ ሪዞሉሽን እዚህ ጋር ማድረግ እንችላለን ማለት ነው ጉግል ኤአይ ስቱዲዮ ላይ ስንመጣ። ነገር ግን ጀሚና ላይ ስንመጣ እነኚህ ነገሮች አንመለከታቸውም ይመስለኛል። ዲፎልቱ አስራ ስድስት በዘጠኝ ነው አስፔክት ሬሾ ማለት ነው። ስለዚህ እዚህ ጋር እንግዲህ ይህንን አናገኝም ማለት ነው። በዚኛው እዚህ ጋር የምንመለከታቸው ሪዞሉሽኖችም አናገኝም ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር መተን ፕሮምታችንን እንሰጠዋለን ማለት ነው። እስኪ አንድ ፈኒ የሆነ ፕሮምት ሰጠዋለው እዚህ ጋር ከዛ ለሱ የሚሰጠን ምላሽ አብረን እንመለከታለን። ያው እንግዲህ እንደምትመለከቱት በጣም የሚገርም የሆነ ኢሜጅ እዚ ጋር ጀነሬት አድርጎልናል ማለት ነው። ይሄ ምንድነው እሱ ኮሜርሻል የሆነ ላይክ ኢምፖስብል የሆነ ሻት ነው ላይክ አይሆንም። ነገር ግን በጣም አሪፍ የሆነ የኮሜርሻል እዚ ጋር ኢሜጅ ሰርቶልናል ማለት ነው። እንግዲህ ፈሳሽና እንቅስቃሴን እንደሚሰራ እዚ ጋር መመልከት ትችላላችሁ። ቴክስቱን እዚ ጋር እንዴት እንዳስገባ መመልከት ትችላላችሁ። እዚ ጋ ያችሁ ኢቭን የኮካኮላ ጠርሙሱ ላይ ኮካኮላ የሚለው በጎን በኩል ያለው ምስል የውሻው ያደረገውን እንደዚሁም ደግሞ የአይስ ስንትን ድሮ እንትኖቹ ስንመለከት እጅግ በጣም የሚገርም ፓወርፉል የሆነ ነገር የሰራው ማለት ነው። እንግዲህ ይህንን ኢምፖስብል የሆነ ኮሜርሻል ሻት ነው እዚህ ጋ ስራ ያልኩት ይህንን ሰርቶልኛል ማለት ነው። ይህንን ወደ ቪዲዮ ብትቀይሩት ደግሞ ምን አይነት ነገር ልታገኙ እንደምችሉ መገመት ትችላላችሁ ማለት ነው። ምን ያክል ዲቴይልድ እንደሆነ እዚህ ጋ ማየት እንችላለን ማለት ነው። ይህንን እኔ ወደ ቪዲዮ ወደ ሾርት ቪዲዮ ኢሜጅ ቱ ቪዲዮ ቀይሬ አሳያችኋለሁ። ያው እንግዲህ እንደምንመለከተው ወደ አጭር ቪዲዮ ቀይሬ አለው ማለት ነው። እንግዲህ ይሄ ምርጥ የሆነ ማስታወቂያ ነው በራሱ ማለት ነው። እንግዲህ እንደምትመለከቱት ናኖ ባናና ፕሮ ምን የመሰለ ምስል እዚህ ጋር ሰርቶልናል ማለት ነው። እንግዲህ ለኮካኮላ ማስታወቂያ ማለት ነው። ቴክስቱ ልቅም ያለ ነው። እንደዚሁም ደግሞ በጣም የሚገርም የሚያምር ነገር ነው የሰራው ማለት ነው። እኔ ይሄንን ዝመብዬ ከኢሜጅ ወደ ቪዲዮ በአጭሩ ቀይሬው ይሄንን የመሰለ ነገር ሰጥቶናል ማለት ነው። እንግዲህ ይሄ በጣም ምርጥ የሆነ የኮሜርሻል ነገር ሰርቶልናል ማለት ነው። አሁን ደግሞ እስኪ ወደ ቴክስት እንሄዳለን። እንግዲህ ብዙ የኤአይ ሞዴሎች ቅድም እንደተነጋገር ነው ቴክስት ላይ በጣም ከባድ ችግር ያጋጥማቸዋል። በተለይ አማርኛ ቴክስት ላይ ሲሆን እንደሚቸገሩ ብዙ ጊዜ አስተውለናል ማለት ነው። እንግሊዝኛ ቴክስት ላይም ቢሆን በጣም ትንሽ ሰፋ ያለ ነገር ከሆነ በጣም ይቸገራሉ። ነገር ግን ናኖ ባናና ፕሮ በዚህ ጉዳይ ላይ ጥሩ ማሻሻል እንዳሳየ ብዙ ሲነገርለት አይቻለሁ። በተለይ በእንግሊዝኛው ላይ ማለት ነው። እኛ ደግሞ እስኪ አማርኛ ቴክስቶችንስ እንዴት አድርጎ ልቅም አድርጎ ይሰራል የሚለውን ነገር አብረን እናያለን ማለት ነው። እስኪ አሁን ደግሞ ሌላ ተጨማሪ ነገር እንሰጠዋለን። አሁን ደግሞ የምንፈልገው ምንድነው እሱ ይህ ፍሬሚንግ ኤንድ አንግልስ የሚለው ነገር ላይ ነው ትኩረት የምናደርገው ምን እለዋለሁ፣ የላሊበላ ውቅር አብያተ ክርስቲያናትን እንዲሰጠን ጠይቀዋለሁ ማለት ነው። እዚህ ጋ እንደምትመለከቱት ፕሮምቴን ሰጥቸዋለሁ። እዚህ ጋ እንግዲህ ብዙ ነገሮችን ለምሳሌ ብዙ ኤአይ ሞዴሎችን አሁን ኢትዮጵያ ውስጥ በተለይ ያሉ ወይም ሌላ ቦታ ያሉ ነገሮችን ኤግዚስት የሚያደርጉ ነገሮችን ስጠን ብትሏቸው የሚሰጧችሁ በትክክል ላይሰጧችሁ ይችላሉ ማለት ነው። ሪፈረንስ ካልሰጣችኋቸው በስተቀር በትክክል ጀነሬት ላያደርጉት ይችላሉ። ነገር ግን ናኖ ባናና ፕሮ ይህንን ነገርስ እንዴት አድርጎ ይወስደዋል የሚለውን ነገር አብረን እንመለከታለን። እንግዲህ የዚኛ ዋነኛ ዓላማ ምንድነው እሱ ኤክስትሪም ኤንድ ዋይድ ሻት እንዴት ሊያሳይ እንደሚችል የምንመለከትበት ነው ማለት ነው አንደኛ ላንድስኬፑን እና ሂስትሪውን ከዛ ውስጥ እንዴት አድርጎ ሊያገኝ ይችላል የሚለውን እንመለከታለን ማለት ነው። ስለዚህ ጋር እንደምትመለከቱት ፕሮምቴን ሰጥችኋለሁ። ለዚህ ፕሮምት ደግሞ ምን አይነት ምላሽ እንደሚመልስ አብረን እናያለን። ዋው አያችሁ እንዴት እንዳገኘው! እንግዲህ የሚገርም ነው በጣም እንግዲህ የላሊበላ ውቅር አብያተ ክርስቲያናትን በዚህ ደረጃ እንደዚህ ስሎታል ማለት ነው፣ እንደዚህ አግኝቶታል ማለት ነው። ይሄ ሪል ነው የሚመስለው። እንደምትመለከቱት ሁሉ ነገሮች ዲቴይል ናቸው። ምናልባት ይህን እንዳሁኑ አድርጌ ባሳያችሁ ያው እንግዲህ እዚህ ጋር እንደምትመለከቱት እጅግ በጣም ፓወርፉል የሆነ ነገርን የሰራው እንግዲህ፣ እኔ ምንም አይነት የሪፈረንስ ኢሜጅ አልሰጠሁትም። ነገር ግን እዚህ ጋር እንደምትመለከቱት ማለት ነው ታሪኩንም አግኝቶታል፣ ስርዓቱን አግኝቶታል። እንደገና ደግሞ ያለውን ኤንቫይሮንመንቱ ምን እንደሚመስል በፕሮምት ውስጥ ያስቀመጥኩለትን ነገር በትክክል ነው የሰራው ማለት ነው። እዚህ ጋር ኢቨን ስትመለከቱ እዚህ ጋር በአብያተ ክርስቲያኑ ዙሪያ ያሉ አለቶችን ስንመለከት ቅርጻቸውን ራሱ መመልከት እንችላለን። እያንዳንዱን ሰንበሌጥ እዚህ ጋር መመልከት ትችላላችሁ። ከዛ ውጭ ደግሞ እዚህ ጋር መነኮሳቱና ምእመኑን እዚህ ጋር ትመለከታላችሁ ማለት ነው። እያንዳንዱ ነገር ስትመለከቱ እዚህ ጋር ልቅም አድርጎ ነው ያገኘው ማለት ነው። ሌሎች ሞዴሎችን እንደዚህ ብትጠይቋ በፍጹም አይሰጧችሁም። በእርግጠኝነት የምነግራችሁ ምንድን ነው እሱ ሪፈረንስ እንኳን ብሰጧቸው በዚህ ደረጃ እንደዚህ ሊሰጧቸው አይችሉም ማለት ነው። ይህ ሞዴል እጅግ በጣም ፓወርፉል የሆነ ሞዴል ነው ከሚባልባቸው ምክንያቶች አንደኛው ምንድን ነው እሱ ኤሪያዎችን ቦታዎችን በቀላሉ ማግኘት ይችላል ማለት ነው። በነገራችን ላይ ይህንን ማከናወን ያስቻለበት ዋናው ምክንያት ምንድን ነው እሱ ከጉግል ሰርች ጋር ሊንክድ ነው። የጀሚናይ ስሪ ፕሮ ነው ፓወር የሚያደርገው። ከዛ ውጭ ደግሞ ከተለያዩ የጉግል ቱሎች ጋር ኮኔክትድ በመሆኑ ምክንያት እንደዚህ አይነት በጣም ውጤታማ የሆኑ ነገሮችን ማከናወን የሚያስችል አቅም አግኝቷል ማለት ነው። ይሄ እንግዲህ ይሄንን ስራ ምን አይነት ኳሊቲ የሆነ ነገር እንደሰራ ማየት የምንችለው ምንድን ነው እሱ አንዳንድ ጊዜ ስታቲክ የሆኑ ኢሜጆችን ወደ ተንቀሳቃሽ ምስልነት ስንቀይራቸው የምስሎቹን ዲፕ የሆነ እንትናቸው መመልከት እንችላለን። ለምሳሌ ሌላ ሞዴል ላይ ሄድና ይህንን ምስል ወደ ተንቀሳቃሽ ምስልነት ቀይረዋለሁ ማለት ነው። እዚጋ ወደ ቪዲዮ ወደ ሾርት ቪዲዮ ስቀይረው እንግዲህ ተመልከቱት ይህን ምን አይነት ነገር እንደሚያሳየን እዚጋ መመልከት ትችላላችሁ ማለት ነው። እጅግ በጣም ፓወርፉል የሆነ ነገር እንደሆነ የምትመለከቱት እዚጋ ሙሉ አስፔክቱ ሰጥቶታል ማለት ነው። እዚጋ ሙሉ ኢሜጅ ሁሉ ነገር የያዘ ስለሆነ ወደ ቪዲዮ እንኳን ሲቀየር ሻቱን ስትመለከቱት እዚጋ በጣም ፓወርፉል ነው ማለት ነው። ስለዚህ ይህንን ይመስላል እንግዲህ። እዚኛው ላይ እስኪ ደግሞ አሁን ሌላ ደግሞ እንስጥና አሁንም የዚህን ሞዴል አቅም አብረን እንመለከታለን ማለት ነው። ዋው አያችሁ፣ እንግዲህ ቡና የሚለውን ነገር ሰርቶታል ማለት ነው። እዚጋ በጣም የሚገርም ነው። ሌሎቹ ሞዴሎች እንደዚህ ዓይነት ነገር መስራት አይችሉም ኢቭን ፕሮምቴ ላይ አይታችሁ ከሆነ ቡና የሚለውን ነገር እኔ በአማርኛ አልጻፍኩለትም። ቡና የሚለውን ራሱ በላቲን የጻፍኩለት ነገር ግን በአማርኛ ፊደል ጻፍ ብዬ ነው ኦርደር ያደረኩት ማለት ነው። እዚጋ እንደምትመለከቱት እንግዲህ ይህንን ምን የመሰለ ኢንፎግራፊ ሰጥቶናል ማለት ነው። ይሄ እንግዲህ እጅግ በጣም የሚገርም ብቃት እንዳለው እዚጋ መመልከት እንችላለን። ይሄ ኢንፎግራፊ ስንመለከት አማርኛም እንግሊዝኛም ይዟል። ሁሉን ነገሮች በአግባቡ ነው እዚጋ ያከናውናቸው ማለት ነው። እና ስለዚህ ናኖ ባናና ፕሮ ወይም ደግሞ ጀሚናይ ስሪ ኢሜጅ እጅግ በጣም ፓወርፉል ቱል እንደሆነ እዚጋ መገመት እንችላለን ማየት እንችላለን ማለት ነው። በተግባር እዚጋ አማርኛን ራሱ በትክክል ማግኘት ችሏል ማለት ነው። ምናልባት ይህንን ነገር እንግዲህ ለንጽጽር እንዲጠቅመን ዘንድ ተመሳሳይ ፕሮምፕት የቀደመው ሞዴል ላይ ወይም ደግሞ ናኖ ባናና ሬጉላሩ ላይ ሰጥቼ አሳያችኋለሁ ማለት ነው። እንዴት አድርጎ ሊሰራው እንደሚችል እንመለከታለን ማለት ነው። የመጀመሪያውን ናኖ ባናና ሞዴል ጉግል ኤአይ ስቱዲዮ ላይ መጠቀም እንችላለን። ስለዚህ ይህንን ፕሮምት ሰጠዋለሁ። ተመሳሳይ ፕሮምት ነው የምሰጠው። ናኖ ባናና ፕሮ ላይ አማርኛ ፊደል እንዲያስገባበት ኢንፎግራፊ እንዲሰራ ሰር ጠይቀ ነው። ምርጥ አድርጎ ሰርቶልናል። አሁን ደግሞ እዚህኛው ላይ ደግሞ እስኪ እንሄዳለን ማለት ነው። ናኖ ባናና ሬጉላሩ ላይ ማለት ነው ፕሮ ላይ ሳይሆን የበፊቱ ሞዴል ላይ ደግሞ ሄደን እናያለን። አያችሁ እዚህ ጋ የድሮ ሞዴል ላይ ስንመለከት ሉክ አይደለም። አማርኛ ፊደሎችን አግኝቷል፣ ነገር ግን እንደዚህ የሚባል ቡና የሚባል ነገር የለም። ስለዚህ እያችሁ ናኖ ባናና በራሱ እጅግ በጣም ፓወርፉል ቱል ነው፣ ነገር ግን ይሄኛው የድሮ ሞዴል ይሄንን አላገኘውም ማለት ነው። ነገር ግን ይሄኛው አዲሱ ሞዴል ናኖ ባናና ፕሮ እዚህ ጋር እንደምትመለከቱት ልቅም አድርጎ ቡና የምትለዋን ነገር አስቀምጧታል ማለት ነው። ስለዚህ አማርኛ ፊደል ያለባቸውን ኢንፎግራፊዎች ለመስራት ኢሜጆች ላይ አማርኛ ለማስገባት እጅግ በጣም ፓወርፉል የሆነ ቱል ነው ማለት ነው። አሁን ደግሞ የመጨረሻውን ፕሮምት እንሰጠዋለን። እዚኛው ላይ ደግሞ የምንመለከተው ምንድነው እሱ ይሄ አልቲሜት ፎቶ ሪያሊዝም የሚባለውን ነገር ነው የምንሰጠው። እዚህ ጋር እንደምትመለከቱት እንግዲህ አንድ ፕሮምት ሰጥቼዋለሁ። እዚህ ጋር ይህንን ፕሮምት እንዲሰራልኝ ጠይቀዋለሁ ማለት ነው። ይሄንን እንግዲህ የተለያዩ የካሜራ ሌንሶችን ተጠቅሞ ምስሉን እንዲሰራ ነው የጠየቅሁት ማለት ነው። ፕሮምቱ ላይ እንደምትመለከቱት፣ ከዛ በኋላ እንግዲህ ይሄ ምንድን ነው እሱ ዙም እንዴት ማድረግ ይችላል ወይ፣ እንደ አይን አካባቢ ላይ የሚሰጠውን ትኩረት እንደዚህ ሻርፕነሱን፣ እንደዚህ ደግሞ ቴክስቸሮቹን የመሳሰሉ ነገሮችን እስኪ በልቅም አድርጎ ይሰራል ወይ የሚለውን ነገር አይደንቲፋይ ለማድረግ ፈልጌ ነው ይሄኛውን ፕሮምት የምሰጠው ማለት ነው። ስለዚህ እንዳልኳችሁ እንግዲህ አልቲሜት ፎቶ ሪያሊዝም የሚባለውን ነገር ነው እንግዲህ ኤአይ እስኪ ሰዎችን እንዴት አይደንቲፋይ ማድረግ ይችላል ወይ የሚለውን ነገር ከሪያሊቲ አንጻር ማለት ነው ያለውን ነገር እንዲያሳየን ነው የዚህ ፕሮምት ዋና አላማ ማለት ነው። ስለዚህ ይህንን ፕሮምት ሰጥቼዋለሁ። ሰርቶ እንግዲህ መጨረሻ ላይ ምን እንደሚያመጣ አብረን እንመለከታለን። እንደምትመለከቱት እንግዲህ ዋው፣ እንደምትመለከቱት ነው እንግዲህ እጅግ በጣም የሚገርም ነገር ነው የሰራው። እዚህ ጋር ይሄንን ከፍ አርጌ ላሳያችሁ እንግዲህ ፕሮምቱ ላይ እንደተመለከታችሁት የጠየቁት ነገር ምንድን ነው? እሱ ይሄ ሃይፐር ሪያሊስቲክ የሆነ ብላክ ኤንድ ዋይት ፖርትሬት እንዲሰራልኝ ነው። አንድ ኢትዮጵያ የእድሜ አዛውንት እሳቸውን የሚያመለክት ነገር ጺማቸውን፣ እንደዚሁም ደግሞ ብዙ ቦታዎች ላይ ያላቸውን ዲምፕል አካባቢ ያላቸውን አይናቸው አካባቢ ያለውን ነገር አጠቃላይን እንግዲህ እንዲሰራልኝ ነበር የጠየቁት ዲቴል የሆነ ነገር ሰጥቼ ነው። እዚጋ ከባክግራውንድ ሶፍት አድርጎ እንዲሰራው ነበር የጠየቁት ማለት ነው። እዚጋ እንደምትመለከቱት እንግዲህ በጣም የሚገርም ምስል እዚጋ ሰርቶልናል ማለት ነው። እንግዲህ ይህ ሞዴል በጣም በጣም ፓወርፉል ሞዴል ነው። እዚህ ጋር አልቲሜት ፎቶ ሪያሊዝም እንዴት አድርጎ እንደሚሰራ አብረን ተመልክተናል ማለት ነው። እስኪ ይህንን ደግሞ ወደ ተንቀሳቃሽ ቪዲዮ ቀይረውና ምን እንደሚመስል አብረን እናያለን። ያው እንግዲህ እንደምትመለከቱት ወደ ተንቀሳቃሽ ምስል ቀይሬዋለሁ ማለት ነው። ወደ ተንቀሳቃሽ ምስል ሲቀየር ይሄ ኢሜጅ ምን አይነት ነገሮች እንዳሉት በቀጥታ እዚህ ጋር መመልከት ትችላላችሁ ማለት ነው። እጅግ በጣም ፓወርፉል የሆነ ኢሜጅ እንደሰራ እዚህ ጋር ወደ ቪዲዮ ስንቀይረው እዚህ ጋር መመልከት እንችላለን ማለት ነው። እንግዲህ ተመልካቾቻችን፣ በአጠቃላይ ናኖ ባናና ፕሮ ወይም ጀቢና ስሪ ፕሮ ኢሜጅ የተለያዩ ነገሮችን ማከናወን ይችላል። ከዚህ ውስጥ አንደኛ በከፍተኛ ደረጃ የምስል ጥራት ላይ ምንም ተወዳዳሪ የለውም። ይህም ከ4 ኬ በላይ ምስሎችን በስቱዲዮ ደረጃ የሚነሱ ቪዲዮችን ወይም ፎቶግራፎችን ይሰጠናል ማለት ነው። ከዛ ውጭ ደግሞ በምስል ላይ ጽሁፎችን በማስቀረት በተለይ አማርኛ ጽሑፎችን በምስል ላይ በትክክል መጻፍ ይችላል ማለት ነው። ከዛ ውጭ ከጉግል ሰርች ጋር የተገናኘ ነው ብያችኋለሁ። ስለዚህ ያገኛቸው ትክክለኛ መረጃዎች ናቸው። ለምሳሌ የላሊበላ ውቅር አብያተ ክርስቲያናትን እንዴት አድርጎ እንደሰጠን ተመልክታችኋል ማለት ነው። ከዛ በፊት ደግሞ ምንድነው እሱ ሌላኛው ቲንኪንግ ሞድ አለው። በጀሚናይ ስሪ ፓወር ስለሚደረግ ከመስራቱ በፊት ያስባል ይሄ ሞዴል ማለት ነው። እንግዲህ ስለዚህ ይሄኛው ሌላኛው ነገር ነው። ከዛ ውጭ ምንድነው እሱ ሪፈረንስ ኢሜጅ እስከ 14 አይነት ሪፈረንስ ኢሜጆችን መስጠት እንችላለን ማለት ነው። ወደ 14 የሚጠጉ ሪፈረንስ ኢሜጆች ሰጠን እነኛን ኢሜጆች አንድ ላይ ኮምባይን ማድረግ ይችላል እነኚህ ነገሮች አንድ ላይ እንደ ሪፈረንስ መጠቀም ይችላል ማለት ነው እና እጅግ በጣም እጅግ በጣም የተዋጣለት አይነት ሞዴል ነው ልንለው እንችላለን እዚህ ጋር እስክሪን ላይ ራሱ የምትመለከቱትን ነገር እሱ ነው ክሬት ያደረገው እንግዲህ ይህ ምን ማለት ነው አማርኛ እንዴት እንደሚጽፍ እዚህ ጋር መመልከት እንችላለን ነገር ግን ይህ መቶ በመቶ ሁሉንም ነገሮች በአንድ ጊዜ ያገኛቸዋል ማለት አይደለም እዚህ አማርኛው ላይ ራሱ ስንመለከት ትንጥ የተወሰኑ ፊደሎች አካባቢ ስህተት ልናገኝበት እንችላለን ከዛ ውጭ ግን እስካሁን በገበያ ላይ ካሉ ሞዴሎች ሁሉ እጅግ በጣም የላቀው ሞዴል ነው ማለት ነው እንግዲህ ዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆኑላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። መልካም ጊዜ።